ቀጠርኳቸውንም ሰዎች በቃ ቀጠሮውን በኋላ እንገናኛለን ብዬ ቀጠሮውን አሳለፍኩት። ምንድን ነው ቆይ አባ ያለ ምን ከኝ ማደር እኔ እኮ እየቀለድኩ አይደለም፣ የምሬን ነው እንደዛ እያልኩ ያለሁት። ከትላንትና ስህተትና ከትላንትና ውድቀትሽ አትማሪም? አባዬ እንደዛ አይደለም። አሁን እየቀለደ አይደለም፣ የምሩን ነው። ድምፁን ራሱ ሰምቼዋለሁ። እሱ ድምጹን እንዴትም አድርጎ እያጓራ ምንም እያል ሊያስመስለው ይችላል፣ ግን እኔ በፍጹም ባለቤትሽን አላምነው እኔ በምን ቀን አንቺ ጋር እንዳጣምረው እኔ አላቅ እኔ ዲ ይቅርታ አድርግልኝና የእሱን እኔ የጀርባውን ታሪክ ሳላጣራ ዝም ብዬ ወደሽዋል በሚል ዝም ብዬ እዚህ ተዳሩ ውስጥ ልከትሽ አይገባም። በእድሜ በሰል ያለ ነው ብዙ ሕይወትን ያስተምርሻል ያሳይሻል ብዬ ብል እሱ ግን ያው ደርሶ ጥሬ ትላንትና ከማግባቱ በፊት ዛምዛምዛም ተቸክር ያለው ላለሰው ሰው ሁሉ ብሩን ይበትን ነበር። ይኸው ጦሱ ለኔም ላንቺም ተረፈ። ቆይ ለመሆኑ እራሱ ደውሎ ነው ታግቻለሁና እኔ ብር ይዘሽ መጥተሽ አስለቅቂኝ ብሎ ያለሽ? ራሱ አይደለም፣ የደወለው እኔ ነኝ። መጀመሪያ ቁልፍ ፈልጌ የደወልኩት እሱ ጋር። ከዛ በኋላ ቁልፉ የምትፈልጊ ከሆነ መጥተሽ ሰጂ፣ እኔ ታግቻለሁ አለኝ። እኔ ሲሆን ሲሆን እኮ ይኸውልሽ ልጄ አንቺን ነበር ሊያበስልሽ በህይወትም በሁሉም ነገር እንደው ግንባር ቀደም ሆኖ እሱ ነበር ከፊት ሊመራሽ የሚገባይ ነበር አባዬ እባክህ እኔ ቀልድ አይደለም እንድረስለት ልጁ አደጋ ውስጥ ነው ያለው ምኑን ነው የምንደርስለት ምንድን ነው ምኑን ነው የምንደርስለት በቃ ገንዘቡን ሰተን እናስለቅቀው ወይ ጉድ እንዴ ቀልዱስ ቀልድ ነው ሌላ ጊዜ እንዴት ነው በእንደዚህ አይነት ነገር የሚቀልደው ነው ሌላ ነገር አጣ። ልክ ነው፣ ታግቻለሁ ብሎ ሲልሽ አንቺም ትወጅዋለሽ አስችልሽም ተነስተሽ በረሽ ብሩን ይዘሽ ትሰጫለሽ። ሌላ ነገር ሌላ ለምን ወይ ቸገረኝ ብሎ ለምን እዛ ጎዳና ላይ ለምን አንጥፎ አይለምንም? እዚህ ያህል ብር ጥማት ካለበት ተረግፈብኝ ትተኛለህ። ኧረ ዱላው እንኳን ይብቃኝሽ። ኧረ ዱላው ይብቃኝ። ብሩ ይመጣል። ታገሱ መቼ እመኑኝ አሁን ይመጣል። ባለቤቴ በእኔ አትጨክኑም። አሁን አሁን እያልክ እኮ ሰዓት እየሄደ ነው። እኔስ መደብደቡ ፈልጌ መሰላችሁ? ግን በቃ እመኑኝ፣ ትንሽ ብቻ ታገሱ፣ ብሩ ይመጣል። እሺ እኛ የምንፈልገው እሱ አንተ ደግሞ አስተናጋጅ እዛ ይረሳው ሁሉ መሰለ እንደ ያሉት ነገር እዛ ያደረከኝ ብር ደግሞ ልትወዳለ ይመጣል ብሩ ታገሱ። እንዴ ከገንዘብ እሱ ነው ሳይበልጥም እንዴ እኔ እኮ ይሄ ሰውዬ እኔ መቼ ከላይ ላይ መቼ ከአናቴ ላይ ውርድ እንደሚልልኝ እኔ አላውቅም። የእሱ ሳያንስ የእሱ መባከን ሳያንስ፣ አንቺ ነህ ባከነ የአንቺ መባከን ሳያንስ እኔንም ይሄው ከሰው ጋር ጉጡዬ የምነጋገረው ቀጠሮ ነበረኝ። አባዬን ትተሂድ እኮ ነው የምትይኝ? አባዬ እባክህን፣ እኔ እናንተ አሁን እዚህ ጋር መከራከራችን ለሱም ለኛም አይጠቅመንም። እባክህን አባዬ፣ ዛሬም ብቻ ልጅ እንደው እኔ እኔ እንደው ይኸውልሽ፣ እኔ ቅርታ አድርጊ ልጅ፣ እንዳትቀየኝ እውነትም ታግቶ ከሆነ እንደው ልክ ልኩን ዋጋውን ሰጥቶት ትክክለኛውን ወንድ ሆኖ ወደ ተዳሮ ቢመለስ ደስ ይለኛል። እኔ እንደዚህ የሚል መጠመጥ ወንድ እኔ ለልጄ መቼ ቤቴ ውስጥ እንዳስገባው። እኔ ይቅርታ አድርጊልኝ። እንዴ አባዬ፣ በዚህ ሰዓት እስከ መቼ? በዚህ ሰዓት ይሄንን ማንሳት አስፈላጊ ነው? እባክህን፣ እዚህ ጋር መከራከሩ ለኛም ለሱም አይጠቅሙም። እባክህን ሄደን እንርዳው። አሁን እንፍጣን፣ ጊዜ የለንም። እውነቱን ንገረኝ ካልሽ አላመንኩም። በቃ አንቺ እንደፈለግሽ እመኙ። ሲፈልግ አንዴ ነይ ቁርስ ልጋብዝሽ ብሎ ይጫወትብሽ፣ አሁን ደግሞ ታገጥኩ ብሎ ይጫወት፣ ከዛ በኋላ ነገ ደግሞ ሌላ ቀመር ይቀምርና፣ እኔ አላቅም ምን እንደሚልሽ። እንዴት ውሞ ምን የሬሳ ሳጥን ውስጥ ገብቻ አለሁኝ ብሎ ሊደውልልሽ ነው? አባዬ የሌላ ጊዜ ቀልድ እኮ ቀልድ ነው። እንዴት ግን በእንደዚያ ነገር ይቀልዳል? ምን ያህል እንደምጨነቅ እኮ ያውቃልን። በእንደዚህ ነገር ሊቀልድ አይችልም። እሱ የእውነቱን ነው። ልጄ ይኸውልሽ፣ አንቺም አውቀሽ ነው በስልክ መጨረስ የምትችውን ነገር አባቴን በአካል ሄጄ ብለምነው፣ አያስችለውም በእኔ ጉዳይ ብለሽ ነው አይደል የመጣሽው? ልጄን ሰው ፊት አቁሞ ልጄን አዋርዶ ሰሃን አሳጥቦ ግቢ አስጠርጎ መቼም ይቅር አልለው። አንቺ ልጄ ከሱ ደሞዝ ጋር አትወዳደሪ። ብቸኛ ልጄ እንዴ ምን ማድረግ እችላለሁ? ሲደበድቡት እየሰማሁ ዝም ማለት አለብኝ እንዴ? ምንም ቢሆን እኮ ባሌ ነው። እኔ እኮ እኔ እኔ እኔ እኔ ከዚህ ሰውዬ ጋር መቼ እንደተጣበቅሽ እኔ ራሱ ምንም አልገባኝም። እሺ ከዚህ ሰውዬ መቼ ነው የምላቀቀው? የቴጀ ልጩ ኦ የትል በል እስኪ ንገሪኝ። እኔ ስቅቅን ያለኝ ስቅቅ። አሁንማ እንደ ሴት አልቅስ አልቅስ እያለኝ ነው። እንደው ምን አይነት እንደው ልጄ

በእኔ ማንም አይጨክን። ባለቤቴ በእኔ አትጨክን። ብሩን ይልካሉ አላልኩ ይኸው። እንዴ እንዴ እንዴ! የስንት አመት ደሞዜ ይሄ ብቻ ነው? ትልቅ ሳምሶን ይጠብቃለሁ። በዚች ብቻ ተው እንጂ። የስንት አመት ደሞዝ ምንድነች ይቺ? አያልቅበት፣ ያንተ ችግር በቃ ከኛ ጋር እየተከተለ እንዲሁ ልጄም እኔም በአንተ እንደተሳቀቀን ልንኖር ነው? ምንድን ነው የምትፈልገው ከኛ? ለምን አትተወንም? ይኸው ይዘውኝ አግተውኝ ገንዘብ ካላመጣህ አትለቀቅም አሉኝ አሁን እቺ ለምን ልትሆን ነው እቺ የተያዘችው ገንዘብ አሁን ፍቱልኝ ፍቱኝ ፍቱልኝ ገንዘብ ገንዘቡን ፍቱትና ከዛ በኋላ እንነጋገራለን ያኔ እዛ ጨጨብሳ ልጋብዝሽ ብለህ ልጄን ጠርተህ ማንም የበላበትን ሳህንና ሳህን ስታጥብ የሰው ግቢ ሰዋየኝ ያላየኝ እያለች እየተሸማቀቀች የሰው ግቢ ስትጠርግ እንድትውል ካረካት በኋላ የበላሽበትን ክፈይ ብላ አደለ? እንዲ ጥላት ሄድከው። በገዛ ደግሞ ዜምን አለበት እሱ ሌላ ልጅን ቁልፍ ይዘህባት መተ። ቁልፍ ፍለጋ ያልገባችበት ጎረቤት ሄደች፣ ባለሱ ጋ ሄደች፣ ያልሄደችበት ቦታ የለም። ቁልፍ እዚ አስቀምጦልኝ ሄዶ ይሆናል ብላ አንተ የማታፍል ሰው ቁልፉን ኪስ ይዘት ዞረልኛል። እሺ፣ ለማንኛውም ቁልፉን አንድ ያቀብልኝ። ቁልፍ እዚህ ነው ያለው። እሺ፣ አሁን ብሩን ይስጧቸውና እኔን ለአሁን እንግዲህ ቤት ለአሳጥብ ሸሚዜ እንጂበት ነው። እየቀለዱ ነው። ተቀለሏቸው ብሩ ጋ ያው እሳቸው ጋር ነው። ቆይ ገንዘብ እሺ ሐኪም ቤት እንሂዳ፣ ሐኪም ቤት ልውሰድህ። ሐኪም ቤት ምን ልታረጊኝ? እንዴት ምን ልታረጊኝ? እንደዚህ ይባላል እንዴ? ከዛ ከተጣልከበት ቦታ አንስቼ አምጥቼ ሄጄ እንደዚህ አደረኩልህ ነው ያርለው እንዴ? ሐኪም ቤትም ሞስዶኩ የተሻለ ሕክምና እንድታገኝ ነው። አከሙኝኩ ደና አርገውኩ ነው ያቦኩኝ፣ መጋገር ነበር የቀራቸው። ቆይ እሳቸው፣ ቆይ ምን አይነት አባት ቢሆኑ ነው እንደዚህ ስትሆን ዝም ብሎ ያዩክ አባት? እንዴ ሰው ሰብአዊነት ቢባል ነገር አልፈጠረባቸውም እንዴ አባት። እሳቸውማ ሰርግና ምላሽ ነው ያላቸው። እኔ እንጃ፣ ደስ ይላቸው ነበር። ቤትም ተቀመጪ መንገድም ሄጂ። ከሰው ጋ ማህበራዊ ህይወት ውስጥም ልሳተፍ ብዬ ከሰው ጋ ባለሁበትም ሀሳቤን ሁሉ የሚረብሸው የሚያስጨንቀው፣ የዚህ አያልቅበት የተባለ ባለቤትሽ ጉድ ነው። ምንድን ነው አሁንም እንዳኮረብሽ ነው። ምን አድርግ ነው የምትይኝ? እስኪ ቆይ ታውቃለህ፣ ግን አባዬ እኛ እንደዚህ ቤታችን በሰላም ተቀምጠን፣ እሱ ግን እዛ ተደብድቦ ሰውነቱ እንዳለ ተሰባብሮ ምንም እኮ ይቀይራ አካል የለውም ድምፁ ብቻ ነው የቀረው። ምላሱ ብቻ ነው ማውራት ያላቆመው። አይ በሰላም ስታየኝ እኔ አሁን እዚህ ጋር እንዲሁ በሰላም ቁጭ ያልኩ እመስልሻለሁ? እዚህ ተቀምጬ ሐሳቤ አያልቅበት ባልሽ ጋር ነው። መንገድ ላይ እየሄድኩኝ እንዲሁ እየተንቋለልኩኝ ሐሳቤ እሱ ጋር ነው፣ አያልቅበት ጋር፣ ባለቤትሽ ጋር ምን ይዞ ምን ጉድ ምን ማት ይዞብኝ ይመጣል እያልኩ። ያው እንደምታየኝ ትልቅ ሰው ነኝ። ሶሻል ላይፍ ማህበራዊ ህይወት ውስጥ ከሰው ጋር ስሳተፍ እንደው እዚህ የተሰበሰብኩት ሰው መሀል ምናልባት የሆነ ጉድና ተአምር ፈጥሮ ይሄ ሰውዬ ማቱ ማልቅ ይሄ አያልቅበት የተባለ ባለቤትሽ ደግሞ ምን ማያልቅ ጉድ ይዞብኝ ይመጣል ብዬ ከሰው ጋር ሆኜም ሀሳቢ እሱ ጋር ነው። አንዳንዴ አላስበው ከሆነ ከግድግዳም ከ ከምንድነው ከስንት እንጨት ጋር የምጋጭበት ጊዜ አለ። ሰፈርተኛው ምን ነው ከቀልቦት አይሆንም የሚለኝ ጊዜ አለ። ማህበራዊ ነገር ላይ ከሰው ጋር ተሰብስቤ ሀሳቤ ብትን ብሎ ሄዶ ባለቤትሽ ጋር ነው ምን ማአት ይዞባት ይመጣል እያልኩኝ እንዲህ ዝም ብዬ ስቀመጥ፣ ሰላም ያገኘው እንዳይመስልሽ። ቆይ ደሞ ደሞ ምንም የቀረ አካል ሰውነት የለውም ድብድብ ስብርብር አድርገውት ድምፁ ብቻ ነው ሰላም የሆነው። ሌላው ሰውነቱ እንዳልነበረ ሆኗል። የምትይ እሱ ምላሱ የሚቆጡትም በሆነ ነገሩ ማውራቱ ይቀራል። አባዬ ግን እንዴት ነው እንደዚህ የጨከንክበት? እንዲ እሺ ያለፈው አልፏል። ለነዛ ጨካኝ ዱርዬዎች አሳልፈን ሰተነዋል አይደል። አሁን ግን እንደዚህ አይነት ንግግር መናገር አግባብ ነው ብለህ ታስባለህ? ይ አንቺ ይኸውልሽ፣ እንደው አላህ እድሜ ሰጥቷችሁ ከባለቤትሽ ጋር መቶ ዓመት ብትኖሪ መቶ ዓመቱን ሙሉ የሱን ባህሪ ሳታቂም እንዲሁ ፍቅር ፍቅር እንዳልሽ እንደወደድሽው ትኖሪያለሽ እንዴ? እኔ እኮ ይኸውልሽ፣ ፍቅር እውነት ነው፣ የሆነ ነገርን ይጋርዳል። አንቺ ግን የሱ ፍቅር ሁሉ ነገርሽን ይጋርደብሽ። ልጅ እንደ ባለቤትሽ እንዳልቅበት፣ እንደው እንደሱ አይነት አደገኛ ቦዘን፣ እንደሱ አይነት ቀመረኛ ሰው አለ የሚቀምር ነገር እንዲ ቅምር አድርጎ ተንኮል ተብትቦ እኛንም ለስቃይ የሚዳርገን ሰው አለ። ምን ማለት ነው ይሄ? ደግሞ ምን እያልከኝ ነው ብር ወስደህ ባለቤቴን አስለቀቅልኝ ብለሽ ሲሄድ ማንን እንዳገኘ ታውቂያለሽ? ማንን ያገኘ? እዛ ታገት የተባለበት ቦታ ሄጄ ምንድን ነው ብዬ ገባሁኝ። እንደተባለውም ይሄ ነገር እኔ ልብ ያላመነም ነበር። መጀመሪያ ስገባ አግቶታል የተባሉ ሰው ከአሁን በፊት አንቺን የበላሽበትን የጠጣሽበትን ጨጨብሳ በልተሽ የጠጥተሽ ምን ብለሽ ሂሳብ መክፈል አልቻልሽም፣ ስለዚህ የበላሽበትን መክፈል አለብሽ ብሎ ግቢ ሲያስጠርግሽ፣ ሳን ሲያሳጥብሽ የነበረውን አስተናጋጅ ያገኘት። እዛ ግቢ ውስጥ አጋጮ ነው እሱ ደግሞ እዛ ምን ይሰራል? እኔ ምስዋልን እንቆቅልሽ ሆነብኝ። ከወጣው በኋላ ይሄ ነገር ምንድን ነው ብዬ ከነከነኝና ሲወጡ ጠብቄ ያዛረኩትና ምንድን ነው ይህ ነገር? አንተ ሲልህ አስተናጋጅ ትሆናለህ፣ ሲልህ ደግሞ ከአደገኛ ቦዘኔ ዱርዬዎች ጋር ተቀላቅለ የልጄን ባለቤት አግተህ ብር ካላመጣ ብለ ወንበር ሊያስረህ ቁም ስቅል መከራ ታሳያለህ። ምንድን ነው ጉዱ? ስለው እኔ ከአሁን በፊት በሱ ምክንያት ነው ከስራ የተባረርኩት። ከአሁን በፊት በልቶ አልከፍልም ብሎ ቀጣሁት ቤት ውስጥ የሚሰራ ነገር አሰራት፣ ባለቤቱንም በተመሳሳይ ሁኔታ ቀጠዋት። በዚህ ምክንያት እንዴት ድርጅታችን እንደዚህ አይነት ነገር አድርጎ አላለም። በስነ ምግባር ጉድለት ምክንያት ተብዬ ከቤቱ ተባረርኩኝ። በዚህ ምክንያት ሰፈር ውስጥ ቁጭ ብዬ ባለበት ሁኔታ ውስጥ መጣና አግቱኝ የፈለጋችሁትን ብር ማስለቀቂያ ብላችሁ ብትጠይቁ ቤተሰብ ይከፍላል ብሎ በገዛ ፍቃዱ ልታገት ብሎ የመጣው ባህል የእርሶ የልጆ ባለቤት ነው ብሎ ጉዱን ነገረኝ ይህ የማይመስል ነገር ነው እኔ ምን አታምኚም ማለት ምኑ ነው እንዳታምኚ የሚያደርግሽ ምኑ ነው ቆይሽ እራሱ አጉቶኝ ብሎ እራሱን አሳገተን እንዴት ሰው በዚህ ልክ እራሱን ያስደበድባል እንዴት እንደተደበደበ አይተዋል። ከፈለገስ እኔ ምን አርግ ትይኛለሽ? ይህ ሰውዬ እኮ አሁንም አንቺ ያልተዋጠልሽ ባልነቱ ብቻ ስለምትወጁ ባልነቱ ብቻ ታየሽ እንጂ ከነዚህ ካገቱት ዱርዬዎች በላይ ዱርዬ ከቦርኮቹ በላይ ይቅርታ፣ ይሄን ቃል በመጠቀም እኔ ይቅርታ አርግልኝ። በቃ ከነሱ በላይ አደገኛ ቦዘኔ ነው እሱ። ቆይ እሷስ ብትሆነ ያቺ ሜንጦ ብትሆነ፣ ቆይ ምንም በዚህ ነገር ምንም የምሰጠው ሀሳብ የለም እንዴ። ሜንጦዋ ምንም አላረገች። እኛ በሬ የሆኑ አባትዬው ናቸው እኮ ያስቸገሩት። ድሮም ባክ ስራክ ነው ያቺ ሜንጦ እሷ ስርስር እያልክ ነው እንደዚህ ሆንክ። የእጅህን ነው ያገኘኸው። ተይ እሷ ናት እንግዲህ። ታዲያ ምንድን ነው አባቷ ብቻው ሁሌ ጥፋተኛ የምታረጉ? እሳቸው ናቸው። አሁን እንደዚህ መሆነን ታውቃለች እሷ፣ ታውቃለች እንደዚህ እንዳረጉ። ቀላል ታቃለች እንዴ ታረካ አወቀች። እንዴት እስካሁን ሳጠይቀ ዝም እንዴት ትላለች? ቤት አልገባም ብያት ነው። አንቺ ስታገኝኝ እኔ ቤት አልገባም ብያት ነው መጣሁት። ወይኔ ኔ ዳሪያ ወይኔ፣ ሰው እንዴት በዚህ ልኩ እንዴት ጨካኝ ይሆናል? የሚስትህ አባት ማለት እኮ ያንተ ማባት ማለት ነው ዴ የልጃቸው ባል እስከሆንክ ድረስ እንደ ልጃቸው ነው እሳቸውም አንተ ማየት ያለባቸው። ላደለው ያደለው አንገቱን ይቆረጣል አሉ ድሮም አንተ እንደዛ ስለምንህ እኔን ረግጠኝ በመሄድ ነው የእጄን ያገኘኸው። ምንድ ነው እጅን ያገኘው? ምን አንቺ የዛች ሜንጦ አባት ትያለሽ እንጂ ያንቺስ እናት ቢሆን እንዲህ አይናቸውን ቁራ የመሰሉ እሳቸው እሳው እናት እናቴን አትናገር፣ እናቴን አትናገራት። እናቴ ሲጀመር ለሁለታችንም ብላ ነው ያለ ያይችን። አንተ እኮ ያለ እኔ ፍቃድ እና ያለ እናቴ ፍቃድ እኮ ወርቅ የሚያክል ነገር አውጥተ የሸትክ ሰው ነው። ታዲያ ወርቅ አውጥች ሽጭ ንቺ ነው እንትን አባያ ምናምን ነገር የገዛው ልሻ አልኩ እኔ ወጣኝ ያለኝ ነገር ሽጠ፣ የሌለኝ ነገር ግዛልኝ አልኩ አላልኩም? እና ሲጀመር አንተ ልንገርህ በጣም ችግር ያለብህ ሰው ነው። ያንን ብኩንነትን ያን ሁላ ችግርን እኮ ችዬ ተቋቁም የኖርኩት እኔ ብቻ ነበርኩኝ። ያቺ ሜንጦ እኔ ታገስኩትን ያህል ለአንድ ሰከንድ አትታገስ። ድሮም የሚሆናችሁ ነው አታቁ። እናትሽ እኮ ልንገርሽ አይደለም አንቺ ማታውቂው ብዙ ጉድ እኮ አለ። ጉድ የሰፈር ጎረምሳ ቀረ እንዴ? እጅ ናግሬ ታስሮ በርበሬ ስታጠን እኔ በዚህ እድሜ በርበሬ መታጠን ነበረብኝ። እናትሽ በርበር ያጥነውኛል። ትፈታታለህ? አትፈታትም? ትፈታ? አልፈታትም። ወዳታለሁ። ትፈታታለህ? ኧረው አልፈታትም። ስንት መከራ አይቼ ነው በጉልበት እንድፈታ የተደረኩት። ያ ድብልብል ሰውዬ እንደበደለህ የአንቺም እናት በድለኛለች እያልክ ነው? አድብልብሉ በስንት መከራ በስንት ጣሙ እሱ እሱ ኮ ደሞዜን ነው ያዘው የአንቺ እናት ግን አንቺናት ማለት ከባድ ናቸው። በር ምላስ ቆይ ከዛ ድብልብል ጋር ነው ችግር አለበ ከኔ እናጋ እኔ እናንተ ኮኮ ተላያይታና ለእናቴ እንዴ ጋር ምንም የሚያገባት ነገር የለም። ስላነሳሽ እኔ ንች መለያየት ትልቁ ምክንያት እናትሽ ናቸው። አሁን ትልቁ ለሚንጧ መለያየት ምክንያት የሚሆኑት ደግሞ የሷ አባት ናቸው። ትልቁ ምክንያታችን እናንተ ለመለያየታችን ብኩንነት ነው። ብኩን በመሆነ ነው የተላያየ ወይኔ እንኳንም ችግር አንቺ እንደዚህ ምላሰኛ ነበርሽ በፊት ነው ወይስ እዛች ሜንጦ የምትያት ልጅ ጋር ስትሄድ እኮ እንዴ አንገበገበሽ ነው? ወይስ አሁንም የኔ ነገር አልወጣልሽም? እኔ እኮ አሁንም እወድሻለሁ። እንደዚህ ሆነ ሳይ ደግሞ አልቻልኩም። በቃ ይሄ ነገር እንዴት ተቋቁሚ፣ ያልፈዋል። ምንም ቢሆን እኮ የድሮ ባሌ ነበር ካለለ፣ ወይስ እንደዛች ሜንጦ ችላ ብዬሽ፣ እኔ ምን እንድል ነበር የፈለከው? አተክምቢ ተው እንጂ እሺ። አሁን ትሄዳለህ ሀኪም ቤት? እንዴት እናድርግ? እኔን ነው የምታከመው? ምንም የምታከመው ነገር የለኝም። መርፌ ቢወጉኝ የምወጋበት ቦታም የለኝ። ሰውነቴ እንዳለ ስብርብር ብሏል። ቆይን፣ መስዋዕት ለማን ነው እየከፈልክ ያለው? መስዋዕትነቴ ገና ይቀጥላል ወይ? ጉድ እንደዚህ ማግኘት ፍቅር አለ ለካ። ቆይ ግን እዚህ ቤት ያመጣሽ እ መንገድ ላይ አግኝተሽ እዚህ ቤት ስታመጪ ፍ ትንሽ ላገግም ነው አይደል? እንደዛ መስሎኝ ነው የመጣሁት እንጂ፣ እንዴ ጀሃነም ነው እንዴ የመጣሁት? ውጋት ሆንሽብኝ እኮ ከመጣው ጀምሮ። እኔ እኮ ለራስሽ ብዬ ነው አውቶማቲክ ለራስሽ ብዬ እኮ ነው። ምንድነው የምታወራው? ለኔ ካልሽ ያቺ፣ ዝም በይኝ በቃ ዝም በይኝ። አሁን ስማ ያቺን ተውው። ነዝንዛ ነዝንዛ እንደዚህ ልብህን ዝቅ አድርገው። አሁን እኔ አንድ ነገር ተናገረችኝ ብለህ ነው እንደዚህ የምትሆነው? እውነትህን ነው መዘዝማ ይዞብኝ መጥቷል። የምን መዘዝ? እኔኮ ወደ ቤት አልመለስም ሲለኝ አንተን ተቀይሞ መስሎኝ ነበረ። ለካ የሰራው ስራ ስለታወቀበት አፍሮ ነው አልመለስም ያለኝ። ምንድነው ግን የሰራው እስኪ? ሌላ ጉድ አለ እያልሽኝ ነው? ቤት እንዳለ ታውቃለህ? ምን አውቃለሁ። ወይኔ የሆነ ቦታ ሆኖ ቀመር እየቀመረ ይሆናል። ሌላ ደግሞ የሆነ የእብድ ስራ ሊሰራ አስቡ ይሆናል። አላ ምን አውቃለሁ። ልጄ የድሮ የፈታት ሚስቱ ጋር ነው ሄዶ የገባው። ገሌ ገባ እያልሽ ነው? ሚስቱ የድሮ የፈታት ሚስቱ ጋር ገባ። አባይ፣ ምን የሚያስቅ ነገር ኖሮ ነው የምትስቀው? እንዴት አልስቅም፣ በጣም ያስቃል እንጂ እን ይሄ አያልቅበት የተባለው ባለቤትሽ ባይኖር እኮ አንዳንድ ጊዜ እንደው ምርር ውስጥ ይቅጥል ብሎ እንኳን እንደው በምን ረሳዋለሁ ይሄንን ሐዘኔን ብዬ በምን ሰው እኮ ነኝ። እውነትም አያልቅበት ገሌ ገባና አረፈው። ይውላ አባዬ ከድሮ ሚስቱ ጋር ሲፋታ እርጉዝ ነበረች የሚባል ወሬ ሰምቼ ነበረ እና አሁን ደግሞ ልጅቷ የልጅ እናት ሆናለች። ቆይ እሱ ልጅ ቢሆንስ ምንድነው የምናረጉው? ቆይ ጥሩ ነ አገላገለች። በቃ ለኛም ሰላም ሰጠን። አንችን ለቆች ይሄ ሰንኮፉከላጅ ላውልቅ ብሎ ውጥ ትካለልሽ ተገላገልች ሰላም አገኘች። በቃ ል ከዚህ በላይ ምንድነው የምትፈልጊ? ይውሲቆይ ገኝ አባዬ ምን እያልክ ነው? ቀል ነው እንደያዝ ነው ትዳርኮ ነው። በዛላይ ደግሞ ምን ያህል እንደመወዱታቃላአደል እንዴእከእሱ መለየት አልችልም። ወሽ ሰማ ይሄ ፍቅር መለየት አልፈልግም፣ ናፍቆት የምትሁን የቃቃ ጨዋታ እዛት አንዳንድ ጊዜ መውደድ ከምትዩ ስሜት ውጭና እስኪደው በስንተኛ ስሜት ሕዋሳትሽ አስቢ፣ እስኪ ዝም ብለሽ ከዛ ውጭና፣ ይሄ ነገር ወዴት ነው የሚያምረው? እንደ ማንኛውም ሰው ሆነሽ አስቢ። ከዚህ ሰው ጋር ሆኜ ኖሬ ያገኘሁት የተጠቀምኩት ከዚህ ትዳር ምንድን ነው ብለሽ ራስሽን ጠይቂ። ልጅ ሰው ካገባ መውደድ አለበት ከገባ ሚስት በባሏ መከበር አለባት። በየቦታው እኔ ብቻ አይደለሁም አንቺም እኮ በሄድሽበት ምን ይዞብኝ ይመጣል ብለሽ ተሳቀሽ የምትኖሪ ነሽ ወይ? እኔ በእርግጥ አላውቅም። በፍቃዳችሁ ሊሆን ይችላል መውለዱን ያዘገያችሁት። ነገር ግን ከአንቺ መውለድን አዘግቶ ከእሷ ልጅ ወልዶ፣ ወይም ደግሞ ልጅ ከነበረው ምናልባትም በቃ ወደ እሷ መሄድ ፈልጎ ሊሆን ይችላል። አሁን ይሄ መውለድ የሚለውን ነገር ከውስጥሽ አውጭና በንጹህ ህሊናሽ ከራስሽ ጋር ሆነሽ ከራስሽ ጋር ስብሰባ ተቀምጠሽ ብትወስኝ ወስኝ። አስሬ ባለ ይሄን አደረገኝ፣ አያልቅበት እንደዚህ አደረገ ብለሽ እኔንም አታንከራችሁ እንጂ እኮ። ጉድ እኮ ተፋታንም እኮ። እኔን መፋታት አልቻልክም ወይስ እንዴት ነው? ትወደኛለህ? ነገር ምን ነው የሌለብህ? ጉንፋን መጣ ተው እሺ ችግር የለው አሁን አርፍ ትላለህ ገብተህ በምን ጎኔ በምን ጎኔ እኔ እኮ ልጅ የተረፈ ነገር ያለኝ መላሴ እና ቁጭ የምልበት መቀመጫ ብቻ ነው ሌላ ሁሉ ተሰባብሬያለሁ እኮ አሁን ገብተህ አርፍ አርፍ አትልም ታዲያ አትገዝም ሻለኝ ቆይ ያቺን ሜንጦማ ምን እንደማረጋት እኔ ነኝ የማውቀው ታየኛለህ ቆይ ጠብቅ ሦስተኛው የዓለም ጦርነት በፈቷት ሚስትና አሁን ባለችው ሚስት መካከል ይካሄዳል። በሉ ይለይላችሁ፣ ሁለታችሁም፣ አንቺም በእናትሽ እሷም በአባቷ በኩል አትበጁኝም፣ አትበጁኝም። እንደፈለጋችሁ። እኔ ደግሞ ትግሌ ግን ይቀጥላል መጣሁ መጣሁ። አረ መጣሁ። አንቺ ሜንጦ፣ ተንገብግቤ እየጠበኩሽ ነበር። የት ነው ያለው? እኔ ከአንቺ ጋር ንግግር አልፈልግም። ሲጀመር ማን ደውሎልሽ የመጣሽ መሰለሽ? ይታለ አለ ውስጥ ነው ግን በአሁኑ አይሳካልሽም። አባብለሽ ልትወጪው ፈልገሽ ነው። ባሌ ባሌ አዎ ባሌ ምነው የአንቺ እና የሱ ባልና ሚስትነት እኮ ያኔ ካስተዋወቅ አሃ መስሎሽ ነው የኔ እናት አሁንም ባሌ ትያለሽ አታፍሪኝ አሁንም ባሌ ነው ሲጀመር ኒካ ያወረደው በአንድ ነው አሁንም እኮ ቤቴን ያለው አይደል መልሼሻለሁ ካለ ሚስቱ ነኝ ግልጽ ነገር ነው ኖራሽ ምታሰሚ ነው ራሴን እያሳመንኩኝ አይደለም ይሄ ግልጽ ነገር ነው ተንጨረጨሽም ምንም ተንገበገብሽም ምንም የምታመጪው ነገር የለም ይኸውልሽ አንቺ ቤት የገባሁ ገሌ ነው ታውቂያለሽ አይደል መቼም መቼም አንችና እሱ ልትመለሱ አትችሉም። ሰሜ የህልም እንጀራ ነው የሚሆንብሽ፣ እያለምሽ ትኖሪያለሽ። ዶሮ ብታለም ጥሬዋ አናብ ህልም ነው እሱ። መስሎሽ ነው ግልጽ ነገር እኮ ነው። ስለዚህ ተንጨጨሽም፣ ተገበገብሽም ምንም ምታመጭ ነገር የለም። ያ ድብልብል አባትሽና አንቺ ምንም ያህል ብታሽቃብጡ ስለሚወደኝ ነው። ምንም አባቴ ምናምን ነገር አትበይ። የዛ ደመወዙን ከልክላችሁ እንደዛ አሰቃይ የሰው ሰው አሰቃይታችሁ ሲበቃችሁ ባሌ ምናምን ብለሽ ትመጫለሽ እንዴ? ልክሽ ነገር የለም። አንቺ እኮ ባዳና ተራ ሰው ነሽ። ራስሽ ልዩ ቦታ ሰጥተሻት የኔ እናት ምንም ቦታ የለሽም። አሁን ያለሁት እኔ ነኝ።

ምን ትጫማለቃለች እዚህ?